ዕለት ዕለት የሚሰሙ የግድያ ዜናዎች እጅግ ዘግናኝ ሲሆኑ ሰው ሰውነቱን የተነጠቀበት ምን አይነት አረመኔያዊ ጊዜ ላይ ደረስን እያልን በቅርብ ተፈጽሞ አይተን በሩቅም ተከስቶ ሰምተን እናውቃለን በታዳጊ ወጣት ላይ የተፈጸመው ዘግናኝ ግድያ ግን ታይቶም ተሰምቶም አይታወቅም አይደለምና ለሞት በክፉ አይን ለመተያየት ሚዛን በማይደፉ ተራ ምክንያቶች ክቡር የሰው ልጅ ነፍስ ሲጠፋ አይተን እጅግ አዝነን እናውቃለን። አሊያም በሩቅ በክፉ ልብ ተነሳስተው መተኪያ የሌለውን የሰው ነፍስ ያጠፉ ወንጀለኞችን ታሪክ ሰምተን ምን አይነት ጭካኔ ነው ብለን አልፈን ይሆናል። በትናንትና ዕለት የተሰማው ለጆሮ የሚከብድ ለልብ የሚገዝፍ የግድያ ዜና ግን ከሁሉ ይለያል። ሰው ያለ ኃጢአቱ ሲኮነን ማየት ያለበደሉም በደሉም ሲቀጣ መመልከት እጅጉን ያሳዝናል። ልጅ አያቱ ከ43 ዓመት በፊት በሰራው ኃጢአት ሞት ሲፈረድበት መመልከት እጅጉን ዘግናኝ ነው። ይሁንና እዚሁ ሀገራችን ላይ አያት በድሎናል በሚል ቂም ታዳጊ ልጅን በአደባባይ ታርዶ ተጥሎ ተገኝቷል። ይህ እጅግ አሰቃቂ ወንጀል የተፈጸመው ምንም በማያውቅ ህፃን ልጅ ላይ መሆኑ ሳያንስ ሳያስበው ድንገት በእንዲህ አይነት ዘግናይ መልኩ ህይወቱ መነጠቁ በርካቶችን አስቆጥቷል። የአባት እዳ ለልጅ የሚባለው ብሂል የተፈጸመበት ታዳጊ ወጣት ሮጦ ሳይጠግብ በቂም በቀል ምክንያት በአደባባይ አንገቱ ታርዶ ህይወቱን ገብሯል። ይህም ዜና ሰው ምን አይነት የጭካኔ ጣሪያ ላይ መድረሱን የገለጠ ተግባር ነው። ልጃችን አደገ እያሉ በስስት የሚመለከቱት ቤተሰቦች እንዲህ ዘግናኝ በሆነ ሞት የአብራካቸውን ክፋይ መነጠቃቸው የእግር እሳት ሆኖባቸው የፍትህ ያለ እያሉ እየተጣሩም ይገኛል። ለመሆኑ ይህን አሳዛኝ ታዳጊ ወጣት ለሞት የዳረገው ምክንያት ምንድን ነው? በቂም በቀል ተነሳስተው በአደባባይ በጭካኔ የገደሉት ሰዎችስ 43 ዓመታትን ጠብቀው እርሱን የበቀላቸው መፈጸሚያ እንዴት ሊያደርጉ ቻሉ? መጨረሻቸውስ ምን ሆነ? ማህበረሰቡስ ያስተጋባው የቁጣ ድምጽ ምን ይላል የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ ልብ ሰባሪ የሆነውን የታዳጊውን ወጣት ዘግናኝ ግድያ በተመለከተ የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ይሄስ ይለያል፣ አያድርስ ነው። ሰው እንዴት በዚህ ልክ ታዳጊ ልጅ ላይ እንዲህ ያለ አረመናዊ ድርጊት ይፈጽማል ያስባለው ዘግናኝ ተግባር የተፈጸመው በጎፋ ዞን በቶ ከተማ ነው። ቂም ውስጥን እየበላ ለክፉ ተግባር የሚያዘጋጅ አደገኛ ስሜት መሆኑ ባይካድም እንዲህ ዘመን ቆጥሮ የሰውን ነፍስ እስከ መንጠቅ የሚጓዝ ግን አይመስልም። የአያትን ቂም በቀል ውጤት የተቀበለው ታዳጊ ወጣት ተመስገን ጌታቸው ወይም አቡሽ ተብሎ ይጠራል። አቡሽ ገና የ16 ዓመት ታዳጊ ሲሆን፣ በቤተሰቡ እጅግ ተወዳጅና ከሰውም ጋር ተግባቢ እንደነበር ተነግሮለታል። ይሁን እንጂ ከሁለት ቀናት በፊት በተጋራው መረጃ በቂም በቀል የተነሳው ሰው በአሰቃቂ ሁኔታ ሕይወቱን እንደነጠቀው ተሰምቷል። በእለቱም ሀገር ሰላም ብሎ እንደተለመደው ቀናት ውሎውን አከናውኖ ጸጉሩን ለመስተካከል በማሰብም ካመራበት ጸጉር ቤት ጸጉሩን ተስተካክሎ ሲጨርስ ወደ መኖሪያ ቤቱ እያመራ ነበር። ነገር ግን እንዳሰበው ወደ ቤቱ አልደረሰም። ከበርካታ አስርት ዓመታት በፊት አያት ከቤተሰቦቻችን ሰው ገሏል በሚል ቂማቸውን ለመወጣት ቀን ሲጠብቁ ከነበሩ የሟች ቤተሰቦች መካከል በበቀል የተነሳሳው ደሙንም ለመመለስ ያሰበው ሰው ምንም የማያውቀውን ልጅ ያለ ርኅራኄ በአደባባይ ባሰቃቂ ሁኔታ ገድለው ተገኝቷል። ይህ ዘግናኝ ዜና በማህበራዊ ሚዲያ ከተሰራጨ በኋላ በርካቶች የተሰማቸውን ሐዘን ከመግለጽ ጎን ለጎን እንዴት ሊሆን ቻለ ብለው እየጠየቁም ይገኛል። ለመሆኑ ይህ ወጣት ለሞት የዳረገው በቀል ምንድን ነው? ገዳዮቹስ እነማን ናቸው የሚለውን ቀጥሎ እንነግራችኋለን። ዛሬ ለበቀል የተነሱበት ምክንያት የተፈጸመው የዛሬ 43 ዓመት እንደሆነ የተናገሩት የሟች የቅርብ ቤተሰብ ሁኔታውን ሲያብራሩ አሁን በአሰቃቂ ሁኔታ የተገደለው ታዳጊ አባት የገዳዩን አያት ከ43 ዓመታት በፊት በጩቤ ወግቶት እንደነበረ ተናግረዋል። በጊዜውም ከደረሰባቸው የመወጋት አደጋ በሕክምና እርዳታ አገግመው የዳኑ ቢሆንም በኋላ ግን ሌላ በሽታ አሟቸው መሞታቸውን ተናግረዋል። በጊዜውም ለሞታቸው ምክንያት የሆነው በጩቤ መወጋታቸው መሆኑን በማንሳት በቤተሰቦች መካከል ከፍተኛ ጥል እንዳይፈጠር በማሰብ ጉዳዩ በሽማግሌ ተይዞ ለሞታቸው ምክንያት መወጋታቸው እንዳልሆነና ሌላ በሽታ እንደገደላቸው በመተማመን ለቂም በቀል እንዳይነሳሱ ጉዳዩን በሽምግልና ተፈቶ እንደነበርም ተናግረዋል። ነገር ግን ጊዜ ጊዜን ተክቶ ከቆይታ በኋላ ይህ ተግባር ሲፈጸም ያልተፈጠረን ልጅ ስቴጅ ላይ እንዴት የግድያ ተግባር ሊፈጸም ቻለ ሲባል ይህን ድርጊት ለመፈጸም የተነሳሳው አባቴ የሞተው የሟቻት ባደረሰበት የመወጋት ተግባር ነው ብሎ ያመነው በጩቤ ተወግተው የሞቱት ልጃቸው ከጦር ሜዳ ተመልሶ የአባቴን ደም እመልሳለሁ በማለት ተነሳስቶ የፈጸመው መሆኑም ተሰምቷል። በአካባቢው ደምን በደም የመመለስ የመበቀል ጎጂ ልማድ መኖሩ የተሰማ ሲሆን ገዳዩን ያነሳሳውም ይህ በማህበረሰቡ የተለመደው ደምን አስመልሶ የመበቀል ክፉ ልማድ መሆኑም ተነግሯል። ከዓመታት በኋላ የቤተሰቡን በቀል የተሸከመው ታዳጊ ተመስገን እርሱ ከመፈጠሩ አስቀድሞ በተፈጠረው ተግባር ውድ ሕይወቱን ገብሯል። ታዲያ በቀሉን ለመወጣት ጊዜና ቦታ ይፈልግ የነበረው ሰው ድርጊቱን ከመፈጸሙ አምስት ቀናት አስቀድሞ የመግደል ሙከራ አድርጎበት የነበረ ቢሆንም በሰዎች እርዳታ ሊተርፍ ችሎ ነበር። ከዛ በኋላ ግን ይህን ወሬ የሰማች እናት ከቤት እንዳይወጣ ስትከላከለው ቆይታለች። መስከረም 28 ቀን 2018 8 ዓመተ ከምሽቱ አንድ 1 ሰዓት ላይ ግን ያልተጠበቀው ነገር ተፈጽሟል። በእለቱም አቡሽ ፀጉሬን ተስተካክዬ እመጣለሁ ብሎ ከቤት የወጣ ሲሆን ሲመለስ ግን ያላሰበው ገጥሞት ከመንገድ ቀርቷል። በሚያስገርም ሁኔታ ግድያው የተፈጸመው ሰዋራ ቦታ ሳይሆን በከተማው አደባባይ ቦታ ላይ ነው። መንገድ ላይ ባለበት ሁኔታ ተደብቆ ሲጠብቀው የቆየው ሰው ከተደበቀበት በመወጣት በአካባቢው አጠራር ገጀራ በሚባል ስለት አንገቱን ቆርጦ ገድሎታል። ነገሩ እጅግ ዘግና ይ ነው። ምንም በማያውቀው ጉዳይ ህይወቱን ያጣው ታዳጊም እጅግ የሚያሳዝን ሆኗል። ልጃችን አደገ ብለው በተስፋ ለሚጠብቁት ደረሰልኝ ሲሉም በስስት ለሚመለከቱ ወላጆች ይህ ዜና ከመርዶም በላይ ልብን የሚሰብር ሀዘን እንደሚያደርስባቸው የሚካድ ባይሆንም እነርሱ ግን ሀዘናቸውን ዋጥ አድርገው ይህ ጎጂ ባህል ይቅር ሲሉም ተደምጠዋል። በቀልን ያልመለሰ ሰው በህብረተሰቡ የሚገለልና ያንደም እንዲመልስ በተለያዩ መንገዶች እንዲነሳሳ እንደሚደረግ የተነገረ ሲሆን ይህም እጅግ ጎጂ የሆነ ተግባር በመሆኑ እንዲበቃ ሁሉም የሚመለከተው አካል እንዲሰራበትም ጥሪ ተደርጓል። ገዳዩም ድርጊቱን ከፈጸመ በኋላ በቦታው ጥሎት በሄደው ማስረጃ እንዲሁም ለቅርብ ቤተሰቦቹ የአባቴን ደም መልሻለሁ፣ እናንተ ላይ ሌላ ነገር እንዳይደርስ ሽሹ በማለት ባስተላለፈው መልእክት መሪነት በገዳይነት ተጠርጥሮ በህግ ቁጥጥር ስር መዋሉ ተሰምቷል። በፍርድ ቤትም የእምነት ክህደት ቃሉን የሰጠ ሲሆን ፖሊስ ከአቃቢ ህግ ጋር በመቀናጀት የሰውና የሰነድ ማስረጃዎችን እያጠናከረ ይገኛል። ፍርድ ቤትም ቀጠሮ ሰጥቶ የፖሊስን ማስረጃ እየተጠባበቀ መሆኑ ተሰምቷል። ኋላ ቀር በሆነ ልማድ በቀለን የሚፈጽሙ የመተላለቅ ተግባር መቆም እንዳለበት የተነገረ ሲሆን ለገዳዩ ሕግ ተገቢውን ቅጣት ከሰጠው ቀሪው ቤተሰብ በይቅርታ አልፎ በሰላም መኖር ካልቻለ ዘርን እስከ ማጥፋት የሚደርስ ክፉ ባህል በመሆኑ ለሟች በተደረገው የሻማ ማብራት ስነስርዓት ላይ ተጠቅሷል። የታዳጊ ወጣት ተመስገን ጌታቸው ግፍና ጭካኔ በተሞላበት መንገድ መገ ገደሉን ተከትሎ የበቶ ከተማ ነዋሪዎች በአደባባይ የሻማ ማብራት ስነ ስርዓት አከናውነዋል። ከቀናት በፊት በበቶ ከተማ አስተዳደር በግፍና ጭካኔ ለተገደለው ለ16 ዓመቱ ታዳጊ ወጣት ተመስገን ጌታቸው የሻማ ማብራት ስነ ስርዓት በተከናወነበት ሰዓትም ድርጊቱን የማውገዝ ሁኔታም ታይቷል። ታዳጊ ተመስገን በለጋ እድሜው ምንም ሳይጠብቅ በአሰቃቂ ሁኔታ በቂም በቀል የአያትና ቅድመያት ጥፋትን ምክንያት በማድረግ ሰብአዊነት በጎደለውና ፍጹም ተቀባይነት በሌለው ምክንያት እጅግ በሚያሳዝንና ና ልብ ሰባሪ በሆነና ጭካኔ በተሞላበት መንገድ በከተማው አደባባይ አካባቢ መገደሉን በማስታወስ የሻማ መብራት ሥነ ሥርዓቱን ያከናወኑት የከተማው ነዋሪዎች በሰልፉ ላይ የተለያዩ መልእክቶችን አስተላልፈዋል። አካባቢው በበርካታ መልካም እሴቶች ባለቤት ቢሆንም በተደጋጋሚ የሚከሰተውን መሰል የቂም በቀል ግድያዎችን አጥብቀው እንደሚቃወሙና የሚወገዝ ተግባር መሆኑንም ገልጸው በገዳዩ ላይ አስተማሪና ሕጋዊ እርምጃ እንዲወሰድም ጥሪ አቅርበዋል። በሻማ ማብራት ስነ ስርዓቱ ላይም የሟች ቤተሰቦች፣ ወዳጅ ዘመዶች፣ አብሮ አደጎች እንዲሁም የክፍል ተማሪዎች፣ መምህራን፣ የአገር ሽማግሌዎችና የሃይማኖት አባቶች ተገኝተውበታል። ውድ የአማርያ ቲዩብ ቤተሰቦች እኛም ለሟች ነፍስ ይማር እያልን እንዲህ አይነት ጥቅም አልባ ባህሎችን በመከተል የሰውን ነፍስ የምንነጥቅበት ተግባር መቆም እንዳለበት መግለጽ እንወዳለን። ብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊና ማህበራዊ መሰናዶች እስክንገናኝ በያላችሁበት ቸርቆዩልን Thank